ጎታማ ቡድሃ በብዙ መቶ ሚሊዮን የሚቆጠሩ ተከታዮች ካሉት የክርስቲያን ሃይማኖትና ከእስልምና ቀጥሎ ብዙ ተከታዮች ያሉት ሃይማኖት ቡዲዝም ነው። በክርስቲያን ሃይማኖትና በቡዲዝም መካከል ዘወትር ሲነገር የሚሰማ ተመሳሳይነት ቢኖርም እነዚህ ሃይማኖቶች በመሠረታዊ አቋማቸው የተለያዩ ናቸው። በሃይማኖቶቹ መሠረት በጌታችን በኢየሱስ ክርስቶስና በልዑል ጉታማ ቡድሃ መካከል እንደዚሁ ያሉ ልዩነቶች አለ። ይሁንና የፍቅር ሃይማኖት በሆነው በክርስቲያንነትና ወሰን የሌለው ፍቅር በሰው ልጆች መካከል እንዲኖር በሚያስተምረው የቡዲዝም የኑሮ ህግ ራስን ከስቃይ ነፃ በማውጣት በመሥራቾቻቸው ራስን መሥዋዕት ማድረግ የሰውን ዘር በሙሉ በአንድ ዐይነት በመቀበል የሚመሳሰሉባቸው ብዙ ነገሮች አሉ። እንዲሁም የቡዲዝም ቅዱሳን መጻሕፍት ስለ ጎታማ በሚሰጡት ፍንጮች ላይ ኢየሱስ ክርስቶስ በሰውነቱ የነበሩትን ነገሮች ባጭሩ የሚገልጹልን መረጃዎች በቀላሉ ለይተን ማወቅ እንችላለን። ጎታማ ለሰው ፍጹም የጸባይ ንጽሕና ጀማሪ ሲሆን፣ ኢየሱስ ክርስቶስ ይህን ፍጹምነት እንዲያበብ አድርጎታል። አንድ መጠነኛ መስፍን ወይም በሂንዱ ማኅበረሰብ ኖሮ በማዕረግ ሁለተኛ ከሆነው የጦረኛ ክፍል የነበረ ሰው ልጅ የሆነው ጎታማ ቡድሃ ከክርስቶስ ልደት በፊት በ568 ዓመተ ምህረት ገደማ ተወለደ። በገዥነትና በሀብት የታወቁ ሰዎች የሚኖርበት ቤት ዓይነት አደገ። የወጣትነቱን የመጀመሪያውንም የሙሉ ሰውነት ጊዜውን ሁሉ በሙሉ ምቾትና መዝናናት አሳለፈ። በስሜት ደስታ የሚማረክን ከንቱነት ተረቶ የአእምሮ ጭንቀት የደረሰበትን ጊዜ ለይተን ለመናገር አንችልም። ነገር ግን የ29 ዓመት ሰው በነበረበትና የመጀመሪያውንም የመጨረሻውን ወንድ ልጁን በወለደበት ጊዜ የህይወቱን ጉዞና ዓላማ ጨርሶ የለወጠውን በዚህም በምስራቃዊ ክፍለ ዓለም ፍጹም ሃይማኖታዊ ለውጥ ያስከተለውን ውሳኔ ማድረጉን እናውቃለን። በዚህ ቀን ቤቱን፣ ሚስቱን፣ ሕፃኑን ትቶ መሄድ ራሱንም በዓለም ላይ ካለው ነገር ሁሉ መለየትና ሐሳቦቹን መሠረታውያን በሆኑ የሕይወት እውነተኛ ምክንያቶች ላይ መመስረት የሚገባው መሆኑን የሚያሳምን ሐሳብ ተገለጸለት። ይህንንም ሲወስን መንፈሱ ሳይጨነቅና ከህሊናው ጋር ሳይታገል አልቀረም። ከዚህ ሁሉ ነገር ለሁልጊዜው ቆርጦ መነጠሉ ቀላል ነገር አልነበረም። በሐሳቡ በፍጹም ጸንቶ በውድቅት ሌሊት ተነስቶ ለመሄድ ሲጀምር እንደተኙ የነበሩትን ሚስቱንና ሕፃኑን ለመጨረሻ ጊዜ ዞር ብሎ እንዲያይ ያስገደደውን የሰብአዊ ስሜት ኃይል ሊቋቋሙ አልቻለም። ለአራስ መጠየቂያ እየመጡ በተቆለሉ አበቦች መካከል እጅግ ደስ በሚል ሁኔታ በእንቅልፍ ተውጦ ያሉትን ሚስቱንና ሕፃን ልጁን ዞር ብሎ ሲያይ ሕፃኑን ብድግ አድርጎ አቅፎ እንዲይዞ የሚገፋፋው የተቃጠለ ስሜት እንደ ገና አደረበት። ግን አላደረገው። ሚስቱ እንዳትነቃበት ቀስ ብሎ ሹልካለና በፈረሱ ላይ ሆኖ በዚያ ጨለማ ግልቢያውን ቀጠለ። ከትውልድ ቦታው ርቆ ሂንዱስታንን ጠፍና ደረ ከሆነው ዴካን ከሚባሉ የደቡብ ክፍል ሀገር ጋር በሚያዋስነው ቦታ ላይ እስከሚገኙት በዛፍ የተሸፈኑ የቪንዲያ ኮረብታማ ቦታዎች እስከደረሰ ድረስ በጋንጊዝ ወንዝ አካባቢ የሚገኙትን ለም ሜዳዎች እያቆራረጠ ተጓዘ። በዚያም ስድስት ዓመታት ሙሉ በመላ ሕንድ ውስጥ እንደ ሕግ ሆኖ የታወቀውንና የሚሠራበትን እጅግ መራርና አስቸጋሪ የሆነውን የንስሐና የቀኑና ኑሮ እየተቀበለ እውቀትን በመፈለግ ተቀመጠ። የራሱን ጠጉርና ጢም ተላጨ። የተንከራታች መናንያንን ልብስ ለበሰ። ሰውነቱንም በጾምና በታወቁ የአካል ማንገላቻ ስቃዮች ሁሉ አደከመ። ከአምስት ደቀ መዛሙርቶቹ ጋር ብቻውን በጫካው ውስጥ ሆኖ ያልተወሰነ የአእምሮ ሰላምን በአካላዊ ስቃይና በአእምሮ እርግጠኝነት ለማግኘት ራሱን ሲያሰቃይ ይኖረ። በራቁና ሰፊ በሆኑ ቦታዎች ሁሉ ንጹሕ ሰው በመባል ታወቀ። ነገር ግን የፈለገውን እውነት ለማግኘት በሚቀበለው የቀኑና ስቃይ ራሱን ሲሰጥ በአእምሮ አንድ ብርሃን ብልጭ እስካለበት አንድ ቀን ድረስ እውነተኛ ሰላምን ሳያገኝ ቆየ። በዚያ ጊዜ ግን ያ ሁሉ ጾም፣ ያ ሁሉ ራስን ከጤነኛ ኑሮ መከልከል፣ ያ ሁሉ ትንፋሽን መጨቆንና መግታት፣ ሌሎችም እነሱን የመሰሉ ስቃዮች ሁሉ የአእምሮውንና የአካልን ደካማነት ከመጨመር በቀር ምንም ነገር እንደማያፈሩለት ወደ ምንም ነገር እንደማያደርሱትም ተረዳ። አንድ ሰው በልዩ ልዩ ነገር ያልተሸፋፈኑ እውነተኛ ምክንያቶችን አረጋግጦ ለመረዳት አስተካክሎ ለማሰብ የሐሳብን እርምጃ ለማጥናት የሐሳብ ራዕይን ንጹሕና ያልተዘበራረቀ በመኖርና በማየት የሚገኝ ትምህርትን ለማግኘት ተገቢ ምግብና ጤነኛ ኑሮ መኖር እንደሚያስፈልገው ተረዳ። ጎታማ በዚህ ስሜት እንደተነካ ሐሳቡን ለአምስቱ ደቀ መዛሙርቶች አካፈልን ነገር ግን አምስቱ ደቀ መዛሙርት እጅግ የሚያከብሩት መምህራቸው ቀኖናን ሲነቅፍና ምግብ ሲፈልግ ባዩ ጊዜ ድሮ የነበራቸውን ሐሳብና ግምት ሁሉ ተዉ። በተሰማቸው ድንጋጤና መሸማቀቅ ምክንያት ከዱት። ከዚያ የሚከተለው ቀን ለምሥራቃዊው ዓለም ወደፊት የሚወለድ አንድ ታላቅ ነገር አርግዞ ነበር። ጎታማ በደቀ መዝሙሮቹ ተከርቶ ብቻውን ከሆነ በኋላ አሁን ቢሃር የሚባለው በጋያ ጫካ ተጉዞ ለራንጃራ ከሚባለው ወንዝ ሲደርስ ከአንድ ዘርፋፋ የበሰለ ዛፍ ስር ተቀመጠ። በዚያም አንዲት ሴት በአንዲት ትንሽ ሰሃን ወተት ሰጠችውና ከእሱ ከተሳተፈ በኋላ ከጤነኛ ስሜት ጋር ፍለጋውን ለመከታተል ጉዞውን ቀጠለ። ጎታማ በዚህ አካባቢ ሲኖር በየሰዓቱ በሰው ልጅ ላይ ሊደርሱ የሚችሉ ከፍጹም ተስፋ መቁረጥ እስከ ሙሉ ተስፋ ያሉ የአእምሮና የመንፈስ ስሜቶች ያንገላቱት ነበር። በኋላ ግን የፈለገውን እርግጠኝነት አገኘ፣ እውነት ተገለጸለት። በዚህም ከእውነተኛ እውቀት የደረሰ ቡድሃ ሆነ። በደረሰበት እውቀት የተሰማው ደስታ እጅግ ከፍተኛ ከመሆኑ የተነሳ በመጀመሪያው ጊዜ ሚስጥሩን ለራሱ ብቻ ጠብቆ የሕይወት ዘመኑን በብቸኝነትና በደስታ ለማሳለፍ የመፈለግ ፈተና ደርሶበት ነበር። ነገር ግን ሰብአዊ ስሜቶችና ፍላጎቶችን ሁሉ በከፍተኛ ባህሪ አቀዝቅዞ ከመጨረሻው እውነት ላይ የደረሰ ሰው ልብን እንዲህ ያለ የራስ ወዳድነት ምኞት ጨቁኖ ይዞት ሊቆይ ስለማይችል ቡድሀ ያገኘውን እውቀት ከሰዎች ጋር ሁሉ ለመካፈል በመንፈስ ተነሳስቶ ወደ ቤናሬስ ተጓዘ። በከተማውም አካባቢ ድሮ የከዱትን ደቀ መዛሙርት ፈለጋቸው። ባገኛቸውም ጊዜ በፍጹም እርካታና ጸጥታ በፍጹም የመንፈስ ሰላምና ሙሉ እምነት የተረዳውን ነገር ስለነገራቸው ማንኛውም ጥርጣሬያቸው ጠፍቶ ያለማመንታት እንደገና ታማኝ ተከታዮች ሆኑ። እነሱም በቤናሬስ የአጋዘን መከማቻ ቦታ በሚባለው የከፍተኛ መምህራን ከተማ ለራሳቸው መኖሪያ ቤት ሠሩ። በዚያም ቡዳ የደረሰበትን እውነተኛ ዕውቀት መማር ለሚፈልጉ ሁሉ ያስተምር ጀመር። ትምህርቱም እንዲህ ይል ነበር፤ ሊታወቁ የሚገባቸው አራት ከፍተኛ እውነቶች አሉ። አንደኛው የስቃይ ነው። ይኸውም በሁሉም ዘንድ ያለና እስከ ሕይወት ፍጻሜ ድረስ አብሮ የሚኖር ነው። መወለድ ስቃይ ነው። እርጅና ስቃይ ነው። መታመም ስቃይ ነው። ሞት ስቃይ ነው። ከማይወዱት ሰው ጋር መገኘት ስቃይ ነው። ከሚወዱት ሰው መለየት ስቃይ ነው። የሚመኙትን ነገር አለማግኘት ስቃይ ነው። በአጭሩ አምስት እጥፍ የሆነው አንድ ሰው መሰረታዊ ተፈጥሮ ስቃይ ነው። ይህ እውነት ታውቆ ከታመነበት በኋላ የሚቀጥለው የስቃዩን ምክንያት መረዳት ነው። ይህንን ቡድሀ ሲል ሊያገኙት ለማይቻል ነገር ከመስገብገብ ጋር ያመሳሰለው በሰው ላይ የተቀረጸ ምኞት መሆኑን አስተምሯል። ከምኞትና ከጉጉት ጋር ከልደት ወደ ልደት የሚያመራና አንዴ ከዚያ አንዴ ከዚህ እርካታን የሚያስገኝ ነገርን መመኘት ይህም ሁልጊዜ ለሚቀጥለው ኑሮ መጠማት ነው። ይኸውም በስልጣን መጠማት ነው። ሶስተኛው ከፍተኛ እውነት ምኞትን ጨርሶ በመተው ጨርሶ በማስወገድ ቦታ እንዳይኖረው እንዲረሳ በማራቅ የራሱን ስቃይ ጨርሶ የመደምሰስ እውነት ነው። አራተኛው ከፍተኛ የተከበረ እውነት ከፍተኛው ስምንት እጥፍ ጎዳና የሚባለው በትክክለኛ አስተያየት፣ በትክክለኛ ሐሳብ፣ በትክክለኛ አነጋገር፣ በትክክለኛ ስራ፣ በትክክለኛ አኗኗር ራስን ማዳን ሲሆን በእነዚህም ሦስቱን ታላላቅ የሰውነት ተግባራት አውራ ጎዳናዎች አካልን፣ አእምሮንና ንግግርን ያጠቃልላል። ቡዳ እነዚህን አራት እውነቶች የተማረና የተረዳ ሰው ከፍጹምነት የደረሰ ደቀ መዝሙር ወይም አርሃት ነው ብሏል። እሱ በዚህ ጊዜ ከሁለት ተቃራኒ የስሜት አቅጣጫዎች ማለት ከጊዜ ከንቱ ደስታና ከፍጹም ምናኔ ወደ አንዱ እልም ብሎ ከመሄድ ተመልሶ መካከለኛው ጎዳና ከሚባለው ራስን የማዳን ደረጃ ደርሶ ነበር። ከራስ ብቻ ፍቅር ከሚመጣ ምኞት ፍጹም ነፃ ከሚያደርግ አንድ ነፍስ ከሞት በኋላ ፍጻሜ ወደ ሌለው ሰላም የሚያመራና የሚያገባውን ስምምነትና አንድነት ወደሚገኝበት ወደ ኒርቫና ፍጹም በረከት ከሚያደርሰው ደረጃ ደርሶ ነበር። እጅግ ውብ የሆነውን የቡዳን ትምህርት ተረድተን ከማመስገናችን በፊት በጊዜው ከነበረው የሂንዱ ኑሮ መሠረት ጋር እና ነጻጽረው በሱ ዘመን የሰሜናዊ ህንድ ዋና ሃይማኖት ሂንዱይዝም ነበር። እሱን የሚያስተምሩትም ብራህሚኖች ወይም የካህናት ዝርያ የሆኑት ብቻ ነበሩ። በእነሱ ሐሳብ መሠረት የሰው ጠቅላላ ኑሮ ከሃይማኖታዊ ሥነ ሥርዓት ጋር ብቻ የተያያዘ ነበር። እምነትን ጠብቆ ቃል ኪዳኖችን ሕጎችንና ሥነ ሥርዓቶችን ማክበር ብቻ የአንድን ሰው የኑሮ ፍላጎትና የሥነ ምግባር አቋም የሚያረጋግጡት ነበሩ። የሰዎች ኑሮ ምንም ለውጥ ምንም መሻሻል ምንም ከፍ ማለት ምንም ክብር ወደ ሌለው በከንቱ ወግና ሥርዓት ተወስኖ ወደሚጓዝ ዝቅተኛ ደረጃ የወረደ ነበር። ለዚህ ዓይነቱ ወራዳ የኑሮ ሥነ ሥርዓትም የሙያን ግዴታ ዝም ብሎ ማከናወን ወይም ድርማ የሚባል ስም ተሰጥቶት ነበር። ጠቅላላው ሕዝብ በአራት የኑሮ ደረጃ መለያ ስሞች ተከፍሎ ነበር። ይኸው አከፋፈልም በዘርና በትውልድ የተወሰነ ነበር። ስለዚህ ያንድ ሰው እድል ከተወለደበት እስከ ሞተበት ቀን ድረስ ከአንድ አይነት ኑሮ ሳይወጣ እንዲኖር ልማድ ያስገድደው ነበር። ይህ ጽኑ የሆነ ሰውን በዘር የመከፋፈል ይዞታ ውሃ ጠብ ሊል የማይችልበት ጥብቅ የሰው መለያያ ክፍሎች አንጾ ስለተገኘ በሀብትና በስልጣን ላይ ካሉት ወገኖች የተወለደው ዘር ለገዢነት የተፈጠረ ነው ተብሎ ድሀውንና መሀይሙን ክፍል የበታች በታች አድርጎ በመያዝ ለመግዛት ሞከረ። ለተጨቆነው ክፍል የራሱን ሁኔታ የሚገልጽበት መንገድ አልነበረውም። የነሱ ተግባር ያረፈው ፈጣሪ አስቀድሞ እንደወሰነባቸው አምኖ የተቀበሉትን ፍጹም ታዛዥነትና አገልጋይነት ለበላያቸው ማበርከት ነበር። ይህ እምነት ታላቅ የሆነ የመንፈስ ስንኩልነት ነበር። ስለ እነሱ መልካም አኗኗርና ደስታ ማንም የማያስብላቸው የሚበዙት የሕዝብ ክፍሎች ስለ ራሳቸው ኑሮ ነፃ የሆነ አስተሳሰብና አስተያየት እያገኙ እንዳይሻሻሉ የነበረበት የልማድ ሕግ በጭራሽ ይከለክላቸው ነበር። አንድን ሰው ከሌላው ሰው ጋር የዘሩን አመጣጥ ሳይመለከቱ በሰውነታቸው ብቻ ያላቸውን አንድነት በመግለጽ ሰብአዊ ተዛምዷቸውን ለማጠናከር የሚያስችል ሐሳብ በሃይማኖት ውስጥ መኖሩ ጨርሶ የማይረዱት ነገር ነበር። ታላቁ ትምህርት እግዚአብሔርን በእውል ጭፍን ማመንና ለፈቃዱ መታዘዝ ብቻ ነበር። ጎታማ ትምህርቱን ማስፋት በጀመረበት ጊዜ በዚያ ጠባብ ኑሯቸው ውስጥ አብዛኞቹ ሰዎች ያሉበትን ሁኔታ የሚያሳየው ጨለማ የዋጠው የኑሮ ስዕል እንዲህ ሆኖ ነበር የቀረበለት። ጎታማ ወደ ህዝቡ የቀረበ ጊዜያዊ ስሜትን ብቻ የሚቀሰቅስ ነገር ይዞ አልነበረም። በንግግር በሐሳብና በስራ የኃይልን ተግባር ባለመከተልና በፍቅር ላይ የተመሠረተ ትምህርቱን በሚገባቸው ቋንቋ አስተማራቸው። ልዩ የሆነው ሰውነቱም ሽማግሌውንና ወጣቱን ድሃውንና ሀብታሙን ልዩ ክብር የተሰጣቸውንና ተረግጠውና ተጨቁኖ የሚገኙትን እኩል ወደ እርሱ ሳባቸው። ቡዳ ነፍስ ከአንድ አካል ስትለይ ወደ ሌላ አካል እየተዘዋወረች እንደገና በመወለድ ለዘል ዓለም ትኖራለች የሚባለውን እምነት ተቀብሏል። ግን ከዚህ ማምለጥ የምትችልበትን መንገድ አስተምሯል። አራቱንም ከፍተኛ እውነቶች አውቆ በመፈጸም ከኒርባና የመባረክ ደረጃ በመድረስ አንድ ሰው ራሱን ከግላዊነት ሊያስወግድና እንደገና ከመወለድ ነፃ ሊሆን እንደሚችል አረጋግጧል። እጅግ የረቀቁና ከፍተኛ ችሎታ ያላቸው አእምሮዎች ብቻ በከፍተኛ ራስን መቆጣጠርና በከባድ ስርዓት ሊደርሱበት ከሚችሉ ከፍተኛ የፍልስፍና ግብ ይልቅ እጅግ ብዙ ተራ ሰዎች ለሆኑት ተከታዮቹ ይበልጥ ተፈላጊ የነበረው ስምንት እጥፍ ጎዳና የተባለውና ማንም በስራ ላይ ሊያውለው የሚችለው የትምህርቱ ውጤት ነበር። ስምንት እጥፍ ጎዳና የተባለው እጅግ ከፍተኛ የሆነ ደረጃ ያለው የሥነ ምግባር አቋም በሕዝቡ ላይ ሲያሳድር፣ የኔርቫና ተስፋ ደግሞ ለሥነ ምግባሩ አንቀሳቃሽ ኃይል ሆነ። እስከዚያ ጊዜ ድረስ መልካም ኑሮ ማለት ከእውር ጭፍን ሃይማኖታዊ አገልግሎት ያለፈ አልነበረም። ከዚያ በኋላ ግን በጎ ተግባርን በጥብቅ መከታተልና መፈለግ የሰው ልጆች በሙሉ በአንድ ላይ በፍቅር መተሳሰር ተፈጠረ። ቡዳ የሰውን ልጆች በዘሬ መክፋፈል ሐሳብን ጨርሶ ትቶ ሰዎች በሙሉ ወንድማማቾችና ወዳጆች ሆኖ መታየት ያለባቸው መሆኑን አስተማረ። ሕይወት ሁሉ ቅዱስ ስለሆነ ማንኛውም ሕይወት ያለው ነገር መገደል የለበትም አለ። እስከዚህ ጊዜ ድረስ በቡዲስት ቤተ መቅደሶችና ፓጎዳ በሚባሉ ረጃጅም ግንቦች ዙሪያ የሚገኙ ዛፎችና ቅጠላቅጠሎች ሁሉ ይወገዱ ነበር። ይኸውም አንድ ሰው ሳያውቅ አንዲት ትንሽ ተባይ ረግጦ እንዳይገድል በማሰብ ነው። ቡዳ ተከታዮቹን ሁሉ እንዳይዋሹ፣ እንዳይሰርቁ፣ እንዳያመነዝሩ፣ በሚያሰክር መጠጥ እንዳይነወዙ፣ ከሰው በላይ የሆነ ኃይል አለን ብለው እንዳይሉ ከለከለ። ቡድሃ ትምህርቱ የአብዛኛውንና የተራውን ሕዝብ ኑሮ ማሻሻል ወደሚችልበት ቦታ ሁሉ እንዲዳረስ አንድ ሳንጋ የሚባል የመነኮሳት ማኅበራት አቋቋመ። ይህ ማኅበር በጣም ጥብቅ ነበር። የዚህ ማኅበር አባል የሆኑ ሁሉ ዓለምን ጨርሰው እንዲተዉ፣ ከቤተሰብ ጋር ያላቸው ግንኙነት ጨርሰው እንዲያቋርጡ ፍጹም የሆነ የንጽህና ኑሮ እንዲኖሩና የራሳቸውን ጊዜያዊ ደስታ ጨርሰው እንዲረሱ ይጠየቁ ነበር በመላው ህንድ በሚገኙት ተዘዋዋሪና ለማኝ መነኮሳት ደንብ ወይባ ልብሶችን ለብሰው ለምነው የሚያገኙትን ምግብ እየተመገቡ በየቦታው እየወጡ እየወረዱ የቡድሃን ትምህርት ያሰራጩ ነበር መሐይምንና አማኞችንም በዚህ ማህበር ውስጥ እንዲገቡ ይፈቅድ ነበር ነገር ግን የነሱ ተግባር በዚህ ማኅበር ውስጥ ያሉትን ወንድሞች ማስተናገድ ሲሆን እነሱም ከመነኮሳቱ ትምህርት ይሰጣቸው ነበር። ብዙ መሳፍንትና መኳንንት ከነሱ መካከል ተጨምረው ነበር። በኋለኛው ጊዜ ጎታሚ በምትባለው በቡዳና እጅግ ከሚወዳቸው ደቀ መዛሙርቱ አንዱ በሆነው በአናንዳ አሳዳጊ እናት አነሳሽነት ነው ይባላል የሴት መነኮሳያያት ማኅበር ተቋቋመ። ነገር ግን ሴቶች ከወንዶች በታች ናቸው በሚባለው በዘመናት ሁሉ ሲታመንበት በነበረው የሂንዱ ልማድ መሰረት ቡዲስቶች ሴቶችን በዝቅተኝነት ስለተመለከቷቸው የእነሱ ማኅበር ለወንዶቹ ተወራጅ ሆኖ ቆየ። ይሁንና በቡዲስት መቅደስ ሴት ለወንድ ያለው ዕድል ሁሉ ያላት ከመሆኗ በላይ ቡዳ ራሱ ከወንድ ዝቅተኛውና የተፈጠረች ናት የሚባለውን ጠቅላላ አስተሳሰብ አልተቀበለውም ነበር። ቡዳ እንዲያውም ሴቶች በውስጣቸው ያላቸውን ኃይል እንዲያውቁ አነቃቅቷቸዋል። ቡዳ ከረጅም ዕድሜው የቀረውን ተንከራታች ለማይመነኩስ የሆነው በማሳለፍ ለተከታዮቹ ምሳሌነቱን ትቶላቸዋል። ምናልባት በሰሜን ሕንድ በሚገኙ አድና በርሂ በሚባሉት ወረዳዎች ይሆናል ተብሎ ስለሚታመነው ዙረቱ የሚታወቀው ዝርዝር ጉዳይ በጣም ጥቂት ነው። ነገር ግን 45 ዓመታት ያህል ስብከቱን ማስተማሩን ሲቀጥል ቆይቷል። በክረምት ወራቶች በአንድ ከተማ ወይም መንደር ጠጋ ብሎ ይከርምና የበጋው ጊዜ ሲመጣ ከቦታ ወደ ቦታ የሚያደርገውን ጉዞ ይቀጥል ነበር። በዚህም ከመነኩሴዎቹ እንደ መጨረሻው ችግረኛ ሆኖ ምግብና መጠጊያ እየለመነ ይኖር ነበር። ነገስታት በደግነት ይቀበሉትም ነበር። ሀብታሞች ሰዎች በደስታ ያስተናግዱት፣ ለሱና ለተከታዮቹ የአትክልት ቦታዎች ያዘጋጁላቸው ነበር። የመናፈሻ ቦታዎች የሚያዘጋጁለትም በየቀኑ እሱን ለማግኘትና ለመጠየቅ የሚፈልገውን ብዙ ህዝብ ለመቀበል እንዲችልና በእረፍት ጊዜም እሱና ደቀ መዛሙርቱ በእነሱ መካከል ጸጥታ አግኝተው ለመጸለይና ለማሰብ እንዲችሉ ነበር። ይሁንና ከዚህ የሚከተለው አጭር ምሳሌ ከታላቁ መምህር ከፍተኛ የመንፈስ ሰላም ጋር ገልጾ እንደሚያሳየው የመሳፍንት መናፈሻ ቦታዎች፣ የታላላቅ ባለጸጎች ታላላቅ ህንፃዎች የቡዳና የተከታዮቹ የዘወትር መኖሪያዎች አልነበሩም። አንድ ቀን ቡድሃ በአንድ የከብቶች መተላለፊያ መንገድ ጥግ በሐሳብ ተውጦ ተቀምጦ ሳለ በሲምሳፓ ጫካ ውስጥ በሚገኝ አላዊ በተባለ ቦታ የሚገኝ ነዋሪ የሆነ አንድ ሰው ወደ እሱ መጣ። ከዚያም በታላቅ አክብሮት ወደሱ እሱ ቀረብ ብሎ መምህር ወይ የመንፈስ ደስተኛ የሆነው በደስታ ይኖራልን? ሲል ጠየቀው። እንደ እሱ ነው ወጣቱ ሰው፣ አዎ በደስታ ኖራለሁ። በዓለም ውስጥ በደስታ ከሚኖሩት ሰዎች እኔም አንዱ ነኝ። መመሮይ የክረምቱ ሌሊት ቀዝቃዛ ነው፣ የኃይለኛው ውርጭ ጊዜም ተቃርቧል። በከብቶች እግር የተረገጠው መሬት ሻካራ ነው፣ የቅጠሉ ጉዝጓዝ ስስ ነው፣ ወይባው ልብስም ቀላል ነው፣ የክረምቱ ንፋስም እጅግ ብርቱ ነው። ከከፍተኛ እርጋታ ጋር ቡዳ እንዲህ ሲል መለሰ፣ አዎ እንደ እሱ ነው ወጣቱ ሰው፣ ግን በደስታ እኖራለሁ። በዓለም ውስጥ በደስታ ከሚኖሩት ሰዎች እኔም አንዱ ነኝ። ለረጅም ዘመናት በዞረበት ሁሉ ቡዳ የሐሳቡን እርግጠኝነትና ከፍተኛ የሆነ የአእምሮ ሰላሙን ጠብቆ ኖሯል። ቡዳ ከብራህሚኖችና እንደ ጂኒስ ካሉት ወገኖች ጋር ክርክር ያደርግ ነበር። በዚህም ጊዜ እንደ ታላቁ ግሪካዊ ፈላስፋ እንደ ሶክራጥስ ተከራካሪዎቹን በጥያቄና መልስ እያባበለ የራሳቸውን ሐሳብ ራሳቸው እንዲያፈርሱት ያደርጋቸው ነበር በክርክር ጊዜ ወደ መጥፎ ጭቅጭቅ እንዳይገባ የሚፈራበት ነገር አልነበረውም። ራሱም በክርክር ጊዜ ወደ ተዘበራረቀ ነገርና ወደ ጭቅጭቅ የሚደርስበት ምክንያት የለም፣ እንደዚህ ያለ ነገር ሊሆን የሚችልበት ምክንያት አለመኖሩን ስለማወቅም በዚያ ነገር ላይ የረጋውና በራሴ የምተማመን እንደሆን እቆያለሁ ብሏል። ጎታማ ተሰብስቦ ለሚያደምጠውና ለተራው ሕዝብ ትምህርቱን በምሳሌና በተረት የማቅረብ ልማድ ነበረው። ስለዚህ ጎታማ አንድ ጊዜ ሰነፍ እንዳይሆንና እንደ እርሱ ገበሬ ሆኖ ምግቡን እንዲያገኝ ከነገረው ባርዱ ዋጃ ከተባለ ገበሬ ጋር ያደረገውን ንግግር ለመጥቀስ እንገደዳለን። በዚህ ጊዜ ጎታማ ራሱን ገበሬ መሆኑንና በማረስና በመቆፈር ራሱን መርዳቱን ለሰውየው ነገረው። ብራህሚኑም ጎታማን አንድ ቀን የእርሻ መሣሪያዎችን ይዞ አይቶ ስለማያውቅ በንግግሩ ተገረመ። ጎታማ ግን እንዲህ አለው፤ እምነት ዘሬ ነው ስቃይ ዝናቤ ነው። እውቀት ቀንበሬና ማረሻዬ ነው። እረፍት የማረሻዬ እርፍ ነው። አእምሮ የማንቂያ ጠፍሮቼን ይሆንልኛል። አሳቢነት ጅራፌ ነው። በአካል በንግግር ተጠብቄ፣ በምግብና በሆዴ ተወሰኜ፣ በራሴ ከተማርኩት እውነት ጋር የባህሪ ጨዋነት ደህንነቴ ነው። ብርታት የተጠመዱ በሬዎች ይሆኑልኛል። እኔንም ተመሳሳይ ወደሌለው የኒርቫና ደህንነት ይመራኛል ፊቴን ወደ ኋላ ከማይመለሱበት ቦታ ስቃይ ወደ ሌለበት ቦታ ይወስደኛል። እርሻዬ ይህ ነው፣ እሱም የዘል ዓለምን ሕይወት ይሰጠኛል። በሌላ ጊዜም ለአንዲት የምትወደው ልጇ ሞቶባት በሐዘን እብድ ለሆነች እናት ሞት የማይቀር መሆኑን ለማስረዳት ይህንን የመሰለ አስቸጋሪ ምሳሌ አቅርቦላታል። በሽታ የሕይወቱ ፍጻሜ መድረሱን ባስታወቀው ጊዜ ወደ ሰማንያ ዓመቱ ተጠግቶ ነበር። ግን በመንፈስ ብርታት ባደረገው ጥረት ሞተን ለጥቂት አዘገየው። ይህም መጀመሪያ ከደቀ መዛሙርቴ ጋር ሳልነጋገር መጓዝ አይገባኝም ባለው ቃል ሊታወቅ ይችላል። ስለዚህ ምንም እንኳ በበሽታ ቢጠቃ የክረምቱን ወራት በሙሉ ቆይቶ ከክረምቱ በኋላ ደቀ መዛሙርቱ እንዲሰበሰቡ አደረገ። ከዚያም ሕይወቱ በሦስት ወሮች ውስጥ እንደሚያልፍና ሌላ መሪ መጠበቅም እንደማያስፈልጋቸው ነገራቸው። እንዲሁም በሐሳባቸው የጸኑና ወደ ራሳቸው የተጠጉ ሁልጊዜም ለመማር የነቁ ሆኖ እንዲኖሩ መከራቸው። ከዚያም አናንዳን ጠርቶ የሚከተሉትን ቃላት ነገረው። አናንዳ፣ እኔም አሁን ብዙ ዕድሜን ያሳለፍሁ ሽማግሌ ሆኛለሁ። ጉዞዬ ወደ መጨረሻው በመቃረብ ላይ ነው። ከዕድሜ ጠቅላላ ድምር ቁንጮ ላይ ደርሻለሁ። ሰማንያ ዓመታትን ለመጨረስ በመግፋት ላይ ነኝ። አናንዳ እንግዲህ ልክ በብዙ ተጨማሪ ጥንቃቄ ቀስ ብሎ መጓዝ እንደሚችል እጅግ ያረጀ ጋሪ፣ ከእውነተኛ እውቀት የደረሰው ሰው ሰውነትም እንዲሁ በብዙ ተጨማሪ ጥንቃቄ ብቻ ቀስ ብሎ ለመጓዝ የሚችል ይመስለኛል። ይሁንና ሊደክም በማይችል ቆራጥነት እንደገና ጉዞውን ቀጥሎ ነበር። ነገር ግን ከባድ ስቃይ ባለበት በሽታ መልሶ ተያዘ። ኩሲናራ በተባለው ቦታ እንደደረሰም በዚያው ሆኖ ለመነኮሳቱ ንግግር በማድረግ የመጨረሻ ሰዓቶቹን አሳለፈ። ወንድሞቼ አሁን ተመልከቱ እንዲህ እያልኩ ለምናችኋለሁ። አካላችን የተገነባባቸው ነገሮች ሁሉ መበስበስ ባሕሪያቸው ነው። ደህንነታችሁን ለማግኘት በብርታት ስሩ። ይህንን ተናግሮ ከእውነተኛ ዕውቀት የደረሰው ጎታማ ቡድሃ ወደ ዕረፍቱ ተሸጋገረ። ያስተማራቸው ዕውቀቶች የምስራቃውያንን ሕዝቦችን እጅግ የበዙ ትውልዶችን አስተሳሰብና ኑሮ አበልጽጎታል። ምንም እንኳን የትምህርቱ መሠረታውያን ሐሳቦች በቅርብ ጊዜ ውስጥ ለጥቂት ሰዎች ካልሆነ በቀር ለብዙዎች ግልጽ ያልሆኑ ሆነው ቢገኙ፣ ምንም እንኳ ተራዎቹ ሰዎች የቡዲዝምን መሥራች ምክሮቹን ተቀብለው በሥራ ላይ በመዋል ፈንታ በማይምነታቸው ምክንያት ወደ አምላክነት ደረጃ ቢወስዱትና ቢያመልኩት፣ ቡዲዝም በተከታዮቹ ላይ ሁለት ዋጋ የማይገኝላቸው ከፍተኛ ጥቅሞችን አሳድረዋል። በምስራቃውያን አገሮች ተጉዞ ያየ ሰው ብቻ ከፍተኛ ጥቅሙንና እፎይታውን ሊረዳውና ሊያመሰግነው የሚችለውን በዘር ተከፋፍሎ በእድል ተወስኖ ከመኖር ነፃ መውጣትን አስገኝቶላቸዋል። ሕይወት ተስፋ ቢስ አለመሆኑን አስተምሯቸዋል። ቡዳ ስለ መለወጥና የባሕሪ ማደግ ያስተማረው ፍልስፍና እያንዳንዱ ሰው ለግል ሥራዎቹ ኃላፊው ራሱ ነው የሚል ስለሆነ ይህ ትምህርት ካሉበት የመንቀሳቀስ ተስፋ ጨርሶ ባልነበራቸው ተራ ሕዝቦች ላይ አዲስ ሁኔታ አዲስ መንፈስ ፈጠረባቸው። የእሱ ትምህርቶች ተቻችሎ በመኖር በኩልም ከፍተኛ ውጤት አበርክተዋል። ከ2000 ዓመታት በላይ በሆነው በቡዲዝም ረጅም ታሪክ ውስጥ የሃይማኖቱ ተከታዮች በሥነ ምግባርና በእውቀት ሀያል ሊሆን የሚገባውን ነገር ለማስደረግ ከመገፋፋት በቀር በጦር መሣሪያ ጠላቶቻቸውን ለማጥቃት ፈልገው አያውቁም። ከዚህም በላይ በሃይማኖት ልዩነት ማንንም ጨቁ ነው አያውቅ። የቡዳ ትምህርቶች የሰው መንፈስ ፍጹም ንጽሕና ያገኛል በሚል እምነት ላይ ለተመሰረተ በሥራ ላይ የሚውል አምልኮ በእርግጥ መንገድ ደልድለዋል። አበቃው።